አሰላም አለይኩም ወረህመቱላሂ ወበረካቱ ድና የተከበራችሁ ቤተሰቦች እንዴት ናችሁ ደህና ነኝ አልሐምዱሊላህ ኢድ ሙባረክ እያቸዋለሁ እንኳን አደረሳችሁ አብርሽ እንግዲህ በኢንስትግራም መቷልኝ ዛሬ ገና ነው ኢንስትግራም የከፈተ ኢንስትግራም እንግዲህ ፎሎ አድርጉኝ እያለ መቷልኝ የሩታ ባል ማለት ነው የሩታ አልሸበላ እንግዲህ የአብርሽ አድናቂዎች ኢንስትግራም የገባችሁ እንግዲህ ፎሎ አድርጉት እስከ ስሙ ድረስ አምጥቼ አላችኋለሁ እና እና እንዴት ናችሁ ደህና ናቸው ሁሉም ሰላም ሁሉም አማን ተናፍቃችኋል ማለት ወደ በአንድ ቀን ተናፍቃችኋል ያው ታውቃላችሁ፣ አንድ ቀን ኤድስ ኤድስ ይሆን ማለት ነው። አረቦች ያው አንድ ቀን ምንድን ነው የሚባለው፣ ያኔ ስራ ነው የሚያበዙብን እና ለዚያ ነው የጠፋነው። እንግዲህ ኢንሻአላህ እንገናኛለን ብለን ተስፋ እናደርጋለን። በአላህ ፍቃድ ግን ደህና ናቸው። እና አብርሺን እንግዲህ እየገባችሁ፣ ዛሬ ገና ከፈተ። እንዴ ሁሉም ሰው እኮ ኢንስታግራም አለው፣ እንዴት አብርሺ የለውም እያልኩ ነበረ። እና ከፍቷልኝ ኢንስታግራም፣ እየገባችሁ ፎሎ አድርጉ ብሏልና ፎሎ አድርጉት እና ይሄን ይመስላልኝ እና ሁሉም ሰላም፣ ሁሉም አማት እንዴት ነው? ኢድ ባርቤት እንዴት ነው አሳልፋቸው? ያው ብቻ ያው ነው የምንለው፣ ሌላ ነገር ምንም አንልም። ለማንኛው ዛሬ እና ብርሽ ይመጣሉ ብለን ተስፋ እናደርጋለን፣ እንጠብቃቸዋለን። ትናንትና ግን ያው ቢመጡም ኑሮ ማለት ነው ነበር ቪዲዮ ናቸው። ለምን ብትሩ ሁላችን በጣም ቢዚ ነበር። ያው ነፍስ ውጪ ነፍስ ግቢ ነፍስ ውጪ ነፍስ ግቢ፣ ቀልድ ትነቅድክ ትነቅድክ ትነቅድክ ጋር ያው አለፈ። የማያልፍ ነገር የለም፣ ሁሉም ያልፋል። ሰው ትዕግስት ካለው ጤና ካለ አፍያ ካለ ሁሉም ነገር ያልፋል። ደግሞ በሰው ሀገርም ደግሞ እንደዚህ ሆነን አንቀርም። አንድ ቀን በሀገራችን ሙስሊም፣ ክርስቲያን በቃ የራሳችን ዓመት በዓል ሲሆን አብረን ከቤተሰቦቻችን ጋር ከራሳችን ጋር የምናከብር ጊዜ ይመጣል። እናንተ ብቻ ሰብር አድርጉ፣ ትዕግስት